ሰላም ይኒ ውዶች እንዴት ናችሁ? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ነጻነት እያለቀሰች መጣች። ምን አድርጉ ነው የምትለን? ግን ይች ልጅ በነገራችን ላይ ጋይስ እንግዲህ ትምህርቴንም ትቻለሁ፣ ሁሉን ነገር ትቼን የመጠውት ይሄው ያወራንበት መረጃ ወይኔ ወይኔ፣ ሴቶች ግን የወንድ ጥማት ሊደፋችሁ ነው፣ በእውነት ምንሽ ነው? ነዚ የኔ ቆንጆ ቆፍጣ ንበያ ከብብቲ አንቺ አሁን ቆንጆ ነሽ፣ በጣም ታምረ ያደሽ አይደለ? ሸምጥጦሻል አሁን በቃ ሀሳብሽን ቀይሬ፣ እንዴ መጣች ዛሬም እያለቀሰች ማለት ነው። ተረዱኝ ትምህርቴን ትቻለው። ሴቶች ለወንድ ብላችሁ አላማችሁን አትተው ብያለሁ። አብረሽ ደግሞ አቤት መልከስከስ፣ አቤት መልከስከስ። እዚህ አዲስ አበባ ሆኖ ሁሉ ቪዲዮ ኮል ያወራት ነበርና እንግዲህ መረጃውን አወጣሽም አላወጣሽ፣ ምን ማድረግ አይቻልም። ደመቁ ወስደዋለች፣ ያ ወስደዋለች ማለት እንግዲህ ያው አስረግዟታል፣ እንዳልኳቸው ነው፣ አርግዛለች። እንግዲህ የልጅ አባት ሊሆን እያለ አንቺ የእሱን ልጅ ልታሳድጊ ነው። ምንድን ነው ያሁን የነጽ አመጣጥ? አልገባኝም። በቃ በፊት ፍቅረኛ ሁን ደሆሹ በደንብ ነው የምናውቀው። ጠንቀቀንስ አመጣጥሽ ምንድን ነው? ኔ ቆንጆ የትው ለማሳደግ ከሆነ እናግዝሻለን፣ ሸር እናደርግልሻለን። አሁንም ቢሆን ሴቶች እያያችሁ ነው። እኔ እውነቴን ነው። ሴቶች ወደ ሶሻል ሚዲያ ሲመጡ ለማሸማቀቅ የምንጥረው እኛ ራሳችን ሴቶች ነን። አሁን ነፄ ምን አድርጊ ብላችሁ ነው? ቆይ ፎቶዋን ዘቅዝቃችሁ እነዛን ወንዶቹን ሳይቀር ለምን አበረታቷት ብለው ማለት ነው። ፎቶቸውን ዘቅዝቀው ምን ነው እናንተ በጎቹ ግን ምን ነው? በጣም ፈላባችሁ፣ በጣም ፈላባችሁ። እነደመቁ ብቻ ናቸው ዩቲዩብ መስራት ያለባቸው አላችሁ። በጣም አሽቃበጣችሁ። ያሽቃበጣችሁ አልመሰላችሁም? የነፄ ፎቶ ለምንድ ነው የሚዘቀዘቅ? እነዛ ወንዶች ልጆች እውነቱን ስላወጡ ለምንድ ነው የሚዘቀዘቅ? አያችሁ፣ በጎቹን እዩቸውማ። እውነት የሚያወራ ሰው አይወዱም እውነት የሚወራ ሰው አይወዱም። እኔን አንዳንዴ እንደዚህ ይላሉ አንቻውን መስቀል አስረሽ የሰው ስጋ ስትበይ ምናምን ይላሉ። አረባክሽ የምርሽን ነው። እኔ እንዲሁም እውነት እውነቷን ነው የምናገር። ገባችሁ? እናንተ ማትወዱኝ እውነት ስለምናገር ማለት ነው። ስለማላሽቃብጥ እኔ ማሽቃብጥ ስለማይመቸኝ ማለት ነው። ለሚመቼኝ ሰው ነው የማሽቃብጠው። ራሱ ሶ እነዚህን ፎቶዋን ዘቅዝቀው ምናምን እች ምንትንሴ እች ምንትንሴ በጎቹ ማለት ነው። በቃ ሴቶች እንዳለ ሴት ልክ ፍቅር አምና ስትመጣ ልክ እንደዛ ነው ያደረጓ ማለት ነው። እና እስኪ አበረታታት እናንተ እናንተ ሴቶች ወይኔ ስታናድዱ ግን ስታናድዱ ምናልባት አበረታቷት። በቃ እነዚህ በአጠቃላይ የመጣቸው በቃ ትምህርትም አልሆነም፣ አልተሳካላትም። ስለዚህ የበፊት ላይፍ ነበራት። በዛ መንገድ በቃ መጠቀም ፈልጋለች። በቃ አበረታቷት። በቃ እሱን አትፈልገውም እኮ በቃ ከሱ የበለጠ ቆንጆ ባል እንደምታገባ ግልጽ ነው። ግን እናበረታታት የምር ፎቶዋን አዘቅዘቁባት ጭራሽ ቪዲዮ አጥፋላሉም እንዲህ። ምን አይነቶቹ ድንጋይ ራስ ናቸው። ማለት ምን ማለት ነው? ይሄ ሁሉ መረጃ እያለ መቼም የውሸት እንዳልሆነች በፊትም እናቃለን፣ አሁንም እናቃለን። ትክክለኛ ፍቅረኛው ናት። በቃ ነፂ ባጠቃላይ ማለት ነው። እሱ ነፂ ደግሞ አታልቅሽ አታልቅሽ፣ ቆፍጠን በይ። እንደ ሴት ሴት ኮራጀነን ነው ማለት ያለባት። እስኪ ፍቅርንና ሄለን እስኪ እያቸው፣ ለወንድ ሲያለቅሱ አይተሻቸው ታውቂያለሽ? ወይኔ ወይኔ ወይኔ ሴቶች ግን በጣም ታናድድኝ። እስኪ ኮራጀነን። ቀብረር በሉ እስኪ እንደ ሴት እስኪ የሴትነት ውግ ይድረሳችሁ። ና አንድ ነገር ምነግርሽ፣ ነገር ነጺ ስለመጣሽ ምናምን በሱ አላማሽን አዛብተሽ ሊሆን ይችላል፣ ግን እየሳማት እኔ እውነት ነው የምናገርን። በቃ እኔ አላሽቀብጥም ነጺ በልቅ አሳዝናኛለች። ትምህርቷን መተዋ ምናምን፣ ግን ደግሞ የራሷ ትልቅ የራሷ ድክመት አለባት። በቃ የራስሽ ትልቅ የሆነ ድክመት አለባት። እኔማ የሆነ ኮሜንት አየሁ። ቡታጅራ የወንድ እጥረት አለ እንዲ ሚል ኮሜንት አየውን። እንግዲህ ቡታጅራ ሲባል ብዙ ሴቶችን ልነካ ስለምችል በአጠቃላይ ቡታጅራ ብዬ የቡታጅራ ሰው የቡታጅራ ምናም ብዬ ተሳድቤ አላቅ። ምክንያቱም እዛ በጣም ምርጥ ምርጥ ሴቶች ስላሉ፣ ለምለም ስላለች ለምለም የቡታጅራ ሴት ናት። ወንዳት ትለምንም፣ አታሽቃብጥም። ልክ ልካችሁ ነው የምትነግራችሁ። ስለዚህ የቡታጅራ ምናምን የሚለው ነገር ስለማይመቸኝ ሴቶች የሚለውን ነገር ይዘን ብናወራ ጥሩ ነው። ሁሉም ቡታጅራዎች እንደዛ አይደሉም። እንዲሁም ጉራጌ በጣም ጎበዞች ናቸው ይባላል ይባላል፣ ይህ አላቅም። በእርግጥ ግን እንደዚህ አገር ጠርቶ የንትን ሴቶች ኑ አይደለም። በሁሉም ቦታ ምርጥ ሴት አለ፣ ምርጥ ወንድ አለ። ገባችሁ? አደደ ሶ ነጻነት የራሷ ችግር አለባት። የራሷ ድክመት አለባት። እንደዚህ ለማልቀሷ የራሷ ድክመት ነው። በመጀመሪያ እንዴት ናቸው? ደህና ናቸው። እኔ ማረች እኔ ወደች እኔ ፍቅረች በጣም እንደምወዳችሁ ታውቃላችኋ። ሶ ነጻነት አሁንም አበጋዝን መልሽ እያለች ነው። ደመቁን፣ ደመቁ አልመልስም አልመልስም እያለች ነው እንግዲህ አበጋዝ ይመለስልኝ ነው። ነጻነት አመጣጧን በአጠቃላይ የወሰድሽውን ዕቃ መልሽ ነው ደመቁ። ለደመቁ መልእክት እየተስተላለፈላት ነው ሶ ደምቁ ደሞ አትመልስም። አምጭ ብለሽም ከሄድሽ እንግዲህ ወይ ጥፊ ትከናነብ ያለሽ ወይ በዘነዘና ጭንቃላትሽን ከሁለት ነው ከፍላ መጥረሽ አይተሻል። ጽግን በጥፊ ስታጮላት ግማሽ ፊቷ ና አቃጥላ ያጣለች። አስ ደመቁ ፊት ከሄድሽ፣ ያው ወይ ጥፊ ትቀምሻለሽ፣ ወይ በዘነዘና ወይ በሙቀጫ ነገር ወገብዛላሽን ነው ብላ መጥለሽ ሶ መሄድ አይጠበቅብሽም። መልሽልኝ ከሆነ እሱ ራሱ ፈልጎ ከሄደ ሊመለስልሽ አይችልም። ሲቀጥል ደግሞ እሱም ተይዞ ነው በግዳ አንገቱን ጉሩንቦውን ይዘው ነው እንግዲህ ወለ እናት አባቷ ወለምኗ ምኗ፣ ጉሩሩን ይዘው እንትን ያሉት። ሶ አሁን ነፂ እናቱ አብረሽን ደግሞ ልከሰው ነው ስትል ሰማት ልበል። ኦማይ ጋድ ልከሰው ነው፣ ልከሰው ነበረ ከምከሰው ብዬ ነው እናንተ ጋር የመጣውት። እንዴት ባክሽ፣ እንዴት ነው የምትገሹ? ካላገባኝ ነው ካላ ፈቀርከኝ ነው ዱዳ ክቡ እናንተ አሁን እዚህ ጋር ምን ብዬ አስተያየት ልስጣታውን? አሁን ነፃነትን እኔ ማበረታታት ፈልጋለሁ፣ የምር ማበረታታት ፈልጋለሁ። ግን ደግሞ ትልቅ ድክመት ነው ያለብሽ የኔ ውድ። ዩቲዩብ ከሆነ ችግር የለውም፣ እኛ የማደብቅ ሞች ምርጥነን፣ እንፈታፍትልሻለን። ሁሌ እያመጣን ፎቶሽን በአንቺ እንፈታፍታለን። ከዛ እያቆሻል ልክ እንደ ፍቅርዬ ማለት ነው። ሶ ለፍትፈታ አለንልሽ፣ እንፈታፍታለን ብቻ እንጂ ጥሩ ስራ ይዘሽ ነይ። ሶ እነዚህዬ እኔ እኔ ቆንጆ ማለት ነው ብዙ የሚጠሉሽ አሉ። ዩቲዩብ ላይ ዘቅዝቀውሽ አይቻለሁ። ሶ እኔ ደግሞ በጣም ነው የተመቸሽኝ። ማለት እንዲህ ፊዚካሊ ሳይሽ ቆንጅዬ ነሽ። ነገር ግን አሁን እየሰራሽው ያለሽው ነገር ብዙም አያምርም። ሶ አበረታቷት፣ አበረታቷት የማዳም ቅመሞች። የእውነት ፎቶዋናት ዘቅዝቁ። እሷ በአጠቃላይ የመጣችው በቃ ህይወቷን አንዴ አበላሽ ተዋለች፣ ተበላሽቶባታል። ግን ከዚህ በኋላ የበለጠ ህይወቷን እንዳይበላሽ እናግዛት። ይሄ ወጣጤ ገንዘብ ስላገኘ ጥሏት ሄዷል። በቃ ካላስ ፍቅርዬን ስንት ጊዜ ላስለቀሳት ምን ሆናችሁ ነው? ግን እንዲ ለአብርሽ ፍቅር ናሁን እዚህ ጋር ለምንድነው ማስገባት? ከዚህ ቦሬ ያፍቃ እና ነጺን አትዘቅዝቋት፣ አበረታቷት። ከየት አትስደቧት፣ በቁስል ላይ ቁስል አጨምሩባት። እስኪ እናንተ አስቡት ልታገቡት ያሰባችሁት ባል ሌላ ሴት አግብቶ ሲጋጋጥ ምናምን ስታዩት ከባድ ያውን፣ በሱ ምክንያት ትምህርታችሁን ትታችሁ ስራችሁን ትታችሁ፣ በጣም የሚያናድደው ሰው እነዚህ አይዞሽ የኔ ቆንጆ፣ ሲቀጥል ደግሞ ለሱ ብለሽ ትምህርትሽን መተው የለብሽም። አሁንም ቢሆን ሴቶች ከነፃነት መማር አለባችሁ። ደመቁም ቀጣይ ማልቀስሽ አይቀርም። ለሱ ብለሽ ቤተሰብ ሽን ጥለሽ መተሽ ረግጠሽ እሱ እየዴ ጠይቃል፣ አንቺ ደሻ ጠይቅም ሰው ልጅ ማርግዘሻል። እንግዲህ እስከነ ልጅሽ አውጥቶ ጎዳና ባይጥልሽ ልቀጣ ታያላችሁ። መጨረሻ ላይ ማለት ነው፣ መጨረሻዋን ብቻ እዩልኝ። ሶ ነጻነት ደግሞ ለወንድ ብላችሁ ሌሎች ሴቶችን ብትሆኑ አላማችሁን አትተው፣ መንገዳችሁን አትሳቱ። ገና ወንድ አገኘው ገና እሱ አብሮኝ ህይወቴ ነው ብለሽ ለሱ ብለሽ ማለት ነው እሱ አለኝ ብለሽ መንገድሽን አትሳች፣ በተሳሳተ መንገድ አትሄዱ። የእውነቴን ነው፣ ፍቅርን እዩት። የፈለገው ወንድ ቢሄድ ቢመጣ ትምህርቷን እስካሁን ድረስ አላቋረጠችም። ገባችሁ አደለ ዩቲዩብ ምስተሰራለች ትምህርቱ ዋን ትባላለች። የአላማ ሰው ሁኑ። ወንድ ልጅ አይታመንም፣ የሆነ ቀን ይንሸራተትባችዋል። ስለዚህ ለወንድ ብለሽ ትምህርት ሽን ትተሽ መጣሽ ለአብረሽ ብለሽ አራ የምርሽን ነው። እየሳማት እያየሽ እየለመነችው እያለቀሰች እንዴት ነው አንቺ ድራማ ነው ሲልሽ ልታምኙ ምት ከንፈሯን ግጥም አድርጎ እየሳማት ሱሳይ ስማትም ነገሩ ካሜራ ፊት እሷ እየሳመችው እንድዛ አንቺ ይመስልሻል? እኔ አይመስለኝም። እኔ እንደዛ እየሆነ ልቀጥል ተስፋ የለኝም። ና አገባሻ አለው ብሎ ነበር አልሽ ደግሞ እንዴ ኧረ በጣም ነውር ነው በጣም ነውር ነው በጣም ነውር ነው በጣም ነውር ነው። አይ የሙሽክላ ከቢር በጣም ከባድ ነው በእውነት። ዞሮ ዞሮ ነጻነትን አበረታቷት፣ በቃ ተስፋ ቆርጣለች አሁን ላይ በቃ ቪዲዮዋን እዩላት ምናምን አትስደዋት፣ ፎቶዋን አትዘቅዝቁባት። የምሬን ነው በቃና አበረታቷት። እሷ ቀጥታ ዩትዩብ ልትሰራ ነው የመጣችው። ሴት ስራ አበረታቷት ልላችሁ ፈልጋለሁ። ከዛ ውጭ እነዚህ አይዞሽ፣ አታነፍርቅ፣ እየመጣሽ ነፍራቃ። ሴት እንደ ሴት ሁኝ ዴ በጣም የሚያስጠለው። እንዴት ነው ያገባ ወንድ መተሽ የምታለቅሽ ለሱ? በይ ተረጋጊና ወደ ራሴ ተመለሽ። ዩቲዩብ ከሆነ እናበረታታሻለን። ምርጥ ምርጥ ኮሜንት ጻፉላት የኔወዶች በቃ ላይክ አድርጉላት ምናምን ሁሌ ቪዲዮ እዩላት። እኔ ሼር አድርግሻለሁ ከፈለግሽ፣ ግን ደግሞ በጎቹ ስለሚጠምዱኝ ልተባበርሽ አልችልም። ነገሩ ከእኛ በላይ ነው። ሰብስክራይብ ሻሪፍ እየሄደልሽ ነው በቃ ፋትፍች እንደኛ። እኛ ደግሞ እንፈታፍታለን። ባንቺ ከዛ ትታወቂያለሽ። ፌመስተውኛለሽ ማለት ነው፣ ልክ እንደ ፍቅር